ባሰበካ ኃላፊ ቢሾፍ ተረፈ ፈጋ በዚህን ጊዜ የእግዚአብሔር ቃል ሆኑ፣ ይላል እና ብዙ ክብር የሌላቸው የመከራ የስቃይ ሞቶችን ሳይሞቱ ተሻግረው፣ እንደሱ ነው ዛሬ የተሰማኝ በጣም ደስ ያለኝ። በእስር ቤት ተንገላተዋል፣ ተርበዋል፣ ተጠምተዋል፣ ተንቀዋል። ብዙ ከባድ መከራዎች ገጥሟቸዋል። በዛ ሁሉ ያልገደላቸው ያሻገራቸው ዛሬ በሞገስ በክብር የሰበሰባቸው ማስተዋል ነው የምትሰሙት። ክቡር የሆነ ነገር ነው የምንሰማው። እኔ ራሴ በጣም ጨነቀኝ። ማለት በእንደዚህ አይነት በሳቸው በክብር ሽኝት ላይ የእግዚአብሔር ቃል ሳካፍል ዛሬ እዛ መኝታ ክፍል ላይ ሆኜ አምላክ የወየኔን ነገር አደራ። እንደዚህ ተናግሬ እንደዚህ መስክሬ፣ እኔስ ደግሞ በምን አይነት ሁኔታ ከዚች ምድር እሸኝ ይሁን ብዬ ለእኔ አለቀስኩ። ይሁንም ግን አማራጭ ስለሌለ እግዚአብሔር ረዳቸው። አምላክ ይረዳኛል። ኢየሱስ ሲመስገን እና በጣም በማስተዋል እንሰማለን። ስራቅ መስቀቃውትና ጎሙ ሰዓት ካመለጡ በኋላ መሞት አይቀርም እና ሞቷል። እውነታውን በእነሱ ሞት ወይኔ ወይኔ ይባላል። ከእሳት አምልጠው በዳንኤል ሞት ላይ ከአንበሳ ጉድጓድ ውስጥ አድሮ ከአንበሳ ጉድጓድ ውስጥ ወጥቶ ዳንኤል አራት ነገስታትን አሳልፈው በክብር ሲሰበሰብ በዳንኤል ሞት ወይኔ ወይኔ ይባላል። ዛሬ የአባቴን ሞት እንደዛ አድርጌ ነው ማሳየት ሊቀላቅል በላ ተኛም የለታ የላይ ሰነን ጤግት ለነዋዋ ሳያሳፍሩ በክብር በሞገስ እውነት ነው። ብዥበሬ ልትልስ ይገባል ማለትም አለብህ። እንደውም ለአንተ ነው በጣም የሚለቀሰው፣ ለትውልዱ ነው የሚለቀሰው። መዛብስ ነው የሚለው መጽሐፍ ቅዱስ ስናገር ለሰልፍ የሚታጠቅ ሰው ይላል፣ የቃ ጦሩን እንደሚያወልቅ አይመካ ይላል። ምን ማለት ነው? ትርጉሙ ወደ ጦርነት የሚሄድ ሰው ከጦርነትን ጨርሰው እንደሚመለሰው አይመካ ይላል። ቢሾፕ ዳዊት ጦርነትን ጨርሰው ባለፉት በእነዚህ ጥቂት ዓመታት ውስጥ የቃ ጦራቸውን ልጆቻቸውን አሉ ሰው ሰበካ ራሹን አልብሰው አደባባይ ላይ አልብሰው በአዲስ አበባ ሰበካ አገልጋዮች ስብሰባ ላይ የነበራችሁ ክብር ሽልማት ተሰጥቷቸው ገነባ ላይ የክብር ድግስ ተደግሶላቸው ለአይኒ አትደቢ አመስግኖ፣ ታዲያ ንገሩኝ፣ አይኒ አትደቢ

በልጆቼ መሀል ይሞታሉ ብዬ ነበር። ልጆች ቀደሙኛል። ዛሬ ዛሬ በልጆቻቸው መሀል ነው አባቴ የሞቱት። አባ በደቢሳ ዕለት ተቀብሮ ቅዳሜ ዕለት እሳቸው በር ላይ ተጠርቼ ኮንፈረንስ ቤተሰብ እዛ ቁጭ ብሎ ለቅሶ ይቀበላል። ነ ዚ ጋር ኮንፈራንስ ሰብ ካለው እጅ ታስሮ ግራ ገባኝ እና አረባ ምላኬ ሲል መልክት መጣ። ለወጣው እንጂ ለሞተው አታልቅስ። ከዚያ መልክት መጣልኝ። ናቡቴ የአባትህን ርስት አልሸጥም ብሎ በርስት ላይ ሞተ።

ምናልባት ስርዓት ለማስያዝ የገሰጹት ግሳሴ ክፉ መስሎ ከታያቸው በወራ የፈራ ይሄ ጎሜ

ነገር እግዚአብሔር ቃል እናገራለሁ በጣም በጣም በጣም በጣም ደስ ብሎኛል። በጣም ደስ ብሎኝ ልክ ልክ ነው፣ እምባም ልክ ነው። እኔ ምዚህ ጋ ቁጭ ብያሁን ፎቶቸውን ሳይ ምናቸውን ሳይ እምባም ልክ ነው። መጽሐፍ ቅዱስ ስለሚይናገራል አያያ ይባል ወይኔ ወይኔ አይባልም እንጂ እምባ ልክ ነው። መጽሐፉ ይላላ። በአልዓዛር መቃብር ላይ እኮ ትንሣኤና ሕይወት የሆነው ኢየሱስ ከትንሽ ደቂቃ በኋላ ናውጣ ሊል የነበረው ኢየሱስ ሄዶ እምባውን አፈሰሰ ይላል። ቻለ ኢየሱስ አልዓዛር ሲቋል ትንሣኤና ሕይወት ነው። ከትንሽ ደቂቃ በኋላ ናውጣ ብሎ በእግሩ ሊያስኬድ ያለውን አልዓዛር ጋር ሄዶ እምባውን ካፈሰሰ፣ እኛም ሰማይ ለገቡት ለአባታችን እምባ ብናበስ የፍቅር እምባ ነው። አልሰማው የምን እምባ ነው? ያንሳል እንጂ አይበዛም። ወደፊትም እሱ ነገር አይቀርም። ከኛ ውስጥ ትዝ ባሉ ጊዜ ግን አግንነውን ነው አክብረውን ነው። በጣም ስሙኝ፣ ይልቁን የእምነቱ ተከታይ ናቸው። ለወላይታ ምድርም ቢሆን ነውር የሌለ ኑሮ በአገር የኖሩ በምድር የኖሩ በውጭ የኖሩ በውስጥ የኖሩ አብርሃምን ምን አሉት በዘመኑ ሲኖር አንተ ከእግዚአብሔር ዘንድ በእኛ መሃል አለቃን አሉ። ጋሼ በወላይታ ምድር ራሱ ለወላይታ ከእግዚአብሔር ዘንድ እንደሆኑ አስመስክረው ነው ሉት በወላይታም ተሸልመዋል። ባላንስ ሚዛን የያዙ ሰው ናቸው። ወደ አንድ ነገር ማያዘን ብሎ ሁሉንም ቀጥ ያለ ነገር ምናምን ስለኖር ከሰላሳ ምናምን ዓመት በላይ ስለኖር በእጃቸው ተጠምቄ በእጃቸው ያደቁ ሰው ታሪክ በሙሉ ስለሆነ ማውራት ይችላል። በህይወት ቢኖሩ ትንፍስ አያርጉ ዘለው ሄደው አጋ ይሉና ማይክ ይወስዳል። ተባደን ተፈተ ያሳው ፈተ ይላል። አቺ ግን በነፃነት እናወራ። ምስክር ናችሁ ሁላችሁ። ፈጽሞ ስለሳቸው ትንሽ ትንፍስ ብትሉ ዘለው ማይኩን ወስዱ ትመሉ ይላሉ። ለዚህ ቀን ነው ያጠራቀሙት።

ነት ሚታ ወላ አግት እታ ቴሪዳ ጌታ ተወሰ እክት ቢሲ አይት ደ አንሲዮ በደንብ ንሰምሶ ከኔ ጭም ቡና ሲለቀም የቀላ የቀላ ቡና ይለቀማል። ያኛው እዛ ይቀራል። የሄደው የተለቀሙ ክፉ ሆኖ አይደለም ስለበሰለ ነው። ለቀራው ግን እድል የተሰጠው ምን እንዲሆን ነው? ዛካ ይነረ ተበነሱ ሁላችሁ

ኃጢያ ስላለ አይደለም፣ ሌላ ነገር ስላለ አይደለም። ነገር ግን ሰው ከእግዚአብሔር ጋር ሲስተካከል ፀሐይና ጨረቃ በፊቱ ብሩ አይደለም። ስለምን መላእክትን በስንፍና ይከሳቸዋል? ስለምን ወደዛ ስለሚሄዱ ወደዛ ስለሚሄዱ ልክና፣ ይሄ ራሱ ለእኛ ምስክርነት ነው። ለምን ሰው በእግዚአብሔር ንጹህ ሊሆን ስለማይችል፣ ልክ ነው። ልብስ የመጨረሻ ሲታጠብ ታጥቦ ታጥቦ የመጨረሻ ውሃ ውስጡም ተነክሮ ንጹህ ውሃ ከወጣ በኋላ ነው ልብስ የሚሰጠው ታጥቧል። ስለዚህ ጋሽን እግዚአብሔር እድል ሰጣቸው። ይሄ ራሱ እድል ነው። ሙሚት አይቀ ያኩነይ ፓቴዮ ቃዳጣ ይ ያኩነይ ለንስሐ ስፍራ አላገኘም ይላል። እግዚአብሔር የንስሐ እድል እንኳን የሚሰሰው እንዴት የታደለ ሰው ነው። የተጻፈን ነው የምናገረው ሊነገር የሚገባ ነው። ኢየሱስ እናመሰግናል። እሺ ከሳቸው ስልም ከመናገር በፊት ስለ እግዚአብሔር ልናገር። እታዳንዳይ ስለ ጦሳችኑ ጋላቶስ አኔ ከንት ስለ ጦሳ ዳንዳይ ስለ ጦሳ ፖሊስ ስለ ጦሳ ዶም ስለ ፖሊስ ያከበራቸው አምላክ አስጀምሮ ያስጨረሳቸው አምላክ። መጀመሪያ አምላክ ይመስገን፣ አመስግኑ

ከነጋር የቶናል የምኖር የሚወራ እኛ ትልቁ ነገር ለኛ ክረምት ሆነ በጋ ሆነ ኮሮና ሆነ ምንትና ሆነ እኛ ገነት ላይ ኢየሱስን እያየ ነው። ሰዎች ስለ ኢየሱስ መስቀል ላይ ተሰቅሎ እያለ ያለቅሳሉ። ከላይ እንጨት ላይ የሆነ ወርታች አየና ለእኔ አታልቅሱ አለ ለምን ኢየሱስ እንጨት ላይ ተሰቅሎ እያለ መቃብር እየተከፈተ ነው ኢየሱስ እንጨት ላይ ተሰቅሎ እያለ መጋረጃው ከላይ ወርታች እየተቀደለ ነው የጥሉ ግድግዳ እየፈረሰ ነው ስለዚህ ሰዎቹን ተውት እናንተ እንደዛ አትመልከቷዋለን አሁን ለቅሶ አይደል የምናየው የከበረ ነገር እናያለን ቁም ነገር እናያለን። ክፎኝ አይደለም፣ ስለማይገባኝ አይደለም ስላልፈለኩት ነው። አስለቃሽ ሆኜ ላለመቆም ስለፈለኩ ነው። ኢየሱስ እናመሰግናለን። ለምን በለቅሶ እዚህ ሕፃን ሆነን ከጮኸን ካለቀስን፣ ቁም ነገሩ መሬት ላይ ሊወድቅ ነው። ቁም ነገሩ መሬት ላይ ሊቀር ነው። ዛሬ እሱ ቁም ነገር እናንሳ። ፈቅደልኛል፣ ልስበክ፣ ስለ ቁም ነገር ልናገር መጀመሪያ እግዚአብሔርን እናመስግን። የምናመሰግንበትን ጥቅስ አነባለሁ። ጥቅሶችን እናነባለን፣ በተሰጠን ሰዓት እንሄዳለን። ጌታ ኢየሱስ እናመሰግናለን። ኢሳይያስ ምዕራፍ 41 ላይ ቁጥር 4 የእግዚአብሔር ቃል አነባለሁ። ኢሳይያስ 41 ቁጥር 4 ላይ ይህንን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛውና በኋለኛውም ዘንድ የሚኖር እኔ ነኝ። ደግሜ አነባለሁ። ይህንን የሰራና ያደረገ ትውልድንም ከጥንት የሰራ ማን ነው? እኔ እግዚአብሔር ፊተኛው በኋለኞችም ዘንድ የምኖር እኔ ነኝ። ብሾብሬም እኔም ትውልድ ደስ ይበል። ለምን ምን አለ ቃሉ? ይህንን የሰራን ያደረገ ትውልድን ከጥንት የጠራ ማን ነው ይልና፣ እኔ እግዚአብሔር ፊተኛውም በኋለኛውም ዘንድ የምኖር እኔ ነኛል። ዳ ዳኛ ግን አይቀያየ ፍሽጋ ይዞ ያለው ዳኛ ጨዋታው እስኪያልቅ ድረስ ዳኛ ሲቀየር አላየውም። እስከዛ በቤተክርስቲያን አለም ላይ ጨዋታው ሩቅ ስለሆነ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ስለሆነ ጨዋታው አንድ ሰው በኢየሩሳሌም ጀምሮ እስከ ምድር ዳርቻ መድረስ ስለማይችል ተጫዋች ይቀየራል። ጋሺ ያዙ እየቻሉትን ሄዱ። እሳቸው ተክቶት ብሾብሬ፣ እሳቸው ነገ አንድ ቀን ሽማግሌ የሆኑ ፕሮግራሙን በጸሎት ይዘጋሉ ተብሎ ብሾብሬ ይህን ይመስል ሲጠራ፣ ሌላው ደግሞ ተረኛ ምን ነው

እንደዚህ ነው ጨዋታው። እና ጨዋታው ስለማያልቅ ረዥም ስለሆነ የወንጌል ነገር በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ስለሆነ ተጫዋች ደግሞ ጀምሮ መጨረስ አይችልም። ሰው ነው እና ጋሼማውን በእድሜያቸው ሰው ነው እና ሰው ስለሆኑ የቻሉትን ሄዱ። ያቃታቸው ደግሞ ተረኛው ገባ። ተረኛ ተረኛ እያለ ይቀጥላል ጨዋታው። ዳኛው ኢየሱስ ግን ሜዳ ላይ ነው ያለው። ኢየሱስ ሜዳ ላይ ዘመራችሁላችሁ ፖሊስ ሰላም ሐሌሉያ። ጠዋት በጣም ነበር የጨነቀኝ ተዋነ የየ አሁን ግን መልሱ ለእኔም ነገር ታዳ ይ ፍሽካውን የያዘ ኢየሱስ፣ የሚያጫውተው ኢየሱስ፣ አስጀምሮ የሚያስጨርስ ኢየሱስ። በፊተኛውም በኋላኛውም ትውልድ ያለ አለ ኢየሱስ አለ። በኢትዮጵያ ላይ ኢየሱስ አለ። በሉ አይ ኢየሱስ አለ፣ ብሉስ ኢየሱስ አለ። የሚያስጨርስ ኢየሱስ አለ። የእምነታቸው ራስና እ ቢግነር እንደ ፊኒሽነር ይላል የሚያስጀምርና የሚያስጨርስ ማን አለ? ኢየሱስ አለ። እና መስክን አንድ ጊዜ ጌታ ኢየሱስ አለ። አይ ሰው ይቀያየራል፣ ነገም ይቀያየራል። ተተኪ ሰክሰሰር፣ ተተኪ እየተተካካ ይሄዳል። ለምን ጨዋታው የሚያልቅ ስለ አይደለ ይቀጥላል ት ላይ የተጣደው ምግብ በገባው እንጨት አይበስልም። ስለዚህ ገለ ረኛ ብሬቃይጥ ውረነውደስ ራይ ከውረነውደስ ኢየሱስ እናመሰግናለን። ወንጌል እንደሱ ነው ኢየሱስ አልፎበታል ሐዋርያት አልፏል። ጳውሎስን የመስለ ሰው ያ እሳት የላሰው ሰው ሌላም ሌላም አልፏል። ተሞቲቶ አሁን ያው ጀምሯል። ቢሾፍ ተክለማርያም በኢትዮጵያ ምድር ቀጥሎ አሁን ብሾ ደግኩን ግላም ነው እንዴ ይያለ ቀጥላል። ኢየሱስ ቶሎ ከመጣ ሁላችን ቅድም ጊዜ ሰው እንዳለ እንሄዳለን። ከቀረን ደግሞ ተረኛው በቃ የበሰለው የበሰለው እየተለቀመ እንዳይበላሽ የሱስ ወደ ራሱ ይሰበስባል። ያኛው ደግሞ እንዲበስል እሳቱን ያነዳል። ኦለነት ወሰነሮ ወይክስ ኦለነት ወሰነሮ አንዲ ጌተን ኦለነት ወሰነሮ ወይክስ ለወልን ካላችሁ ጋሽ የምባ ሰው ናቸው የምታውቁት ነው። ተንቴርን ባሴ ባ አንድም አወራ ነገር የለም። ሁላችሁ ከጅምር ያላችሁ አላችሁ የው ቸርች እንደ ፈርማታ ነው። በየፈርማታ መኪና ሰው እንደሚሳፈር ቸርች ውስጥ በየ አመታት እንሳፈራለን ከጅምር ግን የተነሱ አሉ። ነ የምባ ሰው ናቸው አሁን መጽሐፍ ደስ ሲላምብብና ይሄ ተረድ ሉቃስ ላይ ምዕራፍ አንድ ላይ እናንብብ ጊዜ ግዜ ይሰጠኝ። እኔ እንደው እግዚአብሔር ቢጠራኝ አለ፣ ከሞትኩ በኋላ ሰማይ ሄጄ አመት ፈቃድ ጠይቄ ወደ ኢትዮጵያ ምድር መጥቼ አየር ላይ እየዞርኩ አገሩ ነው ያሉ። ምን እንደምታደርጉ ሳይገላቸው፣ ግን ለትውልድ ሰጥተው አዩት። ጋሼንም እንዳላሳፈሩ ትውልዱን የማያሳፍራቸው ትውልድ ተወልዷል። የዕለት የዕለት ተወሰኪያ ተወሳይ ተመስገን ሚታይኮሮ ተማን ገላገ ባይረ ጌድ ወረገልዳ ጋ ተማ ኢሚ ማክቲ ተማ ኢሚ ዲ ወሬስ ወደ ጌድ ወገልዳ ጌድ ተማ እሳት ውስጥ ገቡ። ተረኞች ደሞ ትውልድ ገባ። እሳቱን ካስረከው በኋላ አነባለሁ ብዙ ጥቅሶች ያለ ከዚያም በኋላ አሁን በክብር በሞገስ የሳቸው ነገር አለቀ። ቀጣዩ ትውልድ እየሄደ ነው ያለው ማለት እሺ፣ ሉቃስ ላይ ያለውን ቃል አነባለሁ። ኢየሱስ እናመሰግናለን። ተመስገን ኢየሱስ። እና እንዲህ አይነት አምላክ ነው የምናመልከው። እንዲህ አይነት ታሪክ ነው እግዚአብሔር እየሰራለን። ስለዚህ ምንም ምንፈራው ነገር የለም፣ ምንሰጋው ነገር የለም። ወንጌሉ አደባባይ ላይ ወጥቷል። ኢየሱስ ሥራውን ሰርቷል። ኢየሱስ ይመስገን። ሉቃስ ምዕራፍ አንድ ምዕራፍ አንድ ቁጥር 54፣ 55 ላይ እንደዚህ ይላል። ይህ ቃል ለአባቶቻችን እንደተናገረ ይላል። ይህን ቃል ያዙልኝ፣ ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድተዋል ይላል። አሁን በአካል የሉም።